መኪና እንዳትገዙ፣ እደግመዋለሁ መኪና እንዳትገዙ። የመኪና ቢዝነስ ሚስጥርና መኪና እንሸጣለን እንለውጣለን በተጨማሪም ደግሞ ከውጭ ሀገር ድረስ መኪና እናስመጣላችኋለን እየተባለ የሚያጭበረብሩበትን አደገኛ የሆነ ሲስተም ዛሬም ሰበርና ወሳኝ በሆነ መረጃ ተመልሼበት መጥቻለሁ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ውድ ተመልካቾች ለማታቁኝ ሀብትሽ ይባላለሁ፣ ለምታቁኝ ደግሞ እንኳን በሰላም ቆያችሁኝ እያልኩኝ ለዛሬም ትተርፉበታላችሁ ሰዎቹ ትድኑበታላችሁ። ብታውቁት ባይጠቅማችሁም አይጎዳችሁም ብዬ ያሰብኩትን በበርካታ ሶሻል ሚዲያዎች ላይ እየተጠለቀለቀ የሚገኘው የመኪና ማስታወቂያ፣ የመኪና ቢዝነስ፣ የመኪና ማጭበርበር ሲስተምን ዛሬ አሳማኝ በሆነ መረጃ ልነግራችሁ ተመልሼበት መጥቻለሁኝ። በድጋሚ እስከ መጨረሻው ድረስ አብራችሁኝ እንድትቆዩ በአክብሮት እየጋበዝኳችሁ በቀጥታ ከማለፌ በፊት ከዚህ ቪዲዮ በፊት እንደምታስታውሱት በሪል ስቴት ቢዝነስ ምስጢርና የሪልስቴት ቢዝነስን ሰርተን እናስረክባለን እየተባለ በርካቶች እንደተበሉና ለመበላት እንደተዘጋጁ በርካታ መረጃዎችን ወደ እናንተ አድርሻችሁ ነበረ። ከዚህ ቀደም በነበረው ቪዲዮ ላይ ተዳበረ በርካታ በብዙ ሺህ ቤት የሚቆጠር ቪዲዮውን ተመልክተውት በርካታ ሰዎች እንደተጭበረበሩ ኮሜንት ላይ አስቀምጠዋል። እንዲሁም ደግሞ ለመጭበርበር ለመግዛት ሪልስቴቶችን ለመወሰን አቅቷቸው መሀል ላይ የቀሩ በርካታ ሰዎችም እንዳሉ ተመልክቻለሁኝ። ለቀጣይም ጥንቃቄ ሊሆናቸው እንደቻለ እና ከጥፋት ወይም ደግሞ ብራቸውን ከመባላት እንዳደንኳቸው በምርቃትም በበርካታ ነገሮችን በስልክም በአካልም ነግራችሁኛል። ሁላቸውንም እያመሰገንኩኝ ዛሬም ያበጠው ይፈ ንዳ ብዬ በመኪና ቢዝነስ እና በመኪና ማጭበርበር ሲስተም ላይ የተሰማሩ ሰዎች የሚያደርጉት ሲስተም ከነዛ ሲስተም ርቃችሁ ትተረፉ ዘንድ ነው እና አሁንም አብራችሁ ይቆዩ። ነገሩ እንዲህ ነው። የተከበራችሁና የተወደዳችሁ ውድ ተመልካቾች እንግዲህ ማስታወቂያ ማለት ይቻላል ከቅርብ ዓመታት ወደዚህ በቲክቶክ በዩቲዩብ እና በፌስቡክ መንግሥት ሊቆጣጠረው በማይችል ሁኔታ በራሳቸው ፔጅ እና የተለያዩ አይነት የሶሻል ሚዲያ ፕላትፎርሞችን በመጠቀም ከግለሰብ ከኖርማል ግለሰብ ጀምሮ እስከ ታዋቂ ግለሰቦችን ገንዘብ እየከፈሉ መኪና እንሸጣለን፣ እንለውጣለን፣ ከውጭ ሀገር ድረስ እናስመጣለን እየተባለ በርካቶችን መጀመሪያ በጠሩት ማስታወቂያ ላይ በሚገለጸው ብር ሳይሆን እዛ ከሄዱ በኋላ ውል ከተዋዋሉ በኋላ ወይም ደግሞ መኪናውን ከገዙት በኋላ ከአንድ ዓመት ከሁለት ዓመት በኋላ እጅግ ቁጥሩ ገንዘቡ ከፍ ባለ ሁኔታ ተጨማሪ ሊከፍሉበት የሚችሉትን ገንዘብ በማስከፈል በርካታ ሰዎችን መኪና እንሸጥላችኋለን ብለው የዕዳ ባለቤትና እንዲሁም ደግሞ ዕዳ ውስጥ እየዘፈቋቸው ይገኛል። እንዴት ነው ልትኑ ትችላላችሁ? የመጀመሪያው መኪና ለመግዛት ያሰባችሁ ሰዎች ወይም ከአሁን በፊት ደግሞ መኪናን የገዛችሁ ሰዎች ታውቁታላችሁ ብዬ አስባለሁ። የመጀመሪያ አንድ ሚሊዮን ወይም ደግሞ አንድ ነጥብ ሁለት የመጀመሪያ ክፍያ ተብላችሁ ቀጣዩ ክፍያ ምን ያክል ነው ተብላችሁ ተነግሯችሁ አውቃችሁት ሄዳችኋል ወይም ደግሞ ቀጣይ ቀሪ ክፍያችሁ ደግሞ የመጀመሪያው አንድ ነጥብ ሁለት ከሆነ ቀጣይ የምትከፍሉት ክፍያ ቀሪው ክፍያ ወይም ሀምሳ ፐርሰንቱ ክፍያ ወይም ይህን ያክል ፐርሰንት ክፍያ አንድ ሚሊዮን ብር ነው ተብላችሁ ያንን አንድ ሚሊዮን ብር ብቻ ነው ወይ የከፈላችሁት ጥያቄ ለእናንተ ነው አንደኛው የማጭበርበሪያ ሲስተም ይህ ነው እኔ የደረስኩበትና በርካቶች የሚያውቁት መኪና ከውጭ እናስመጣለን የመጀመሪያ ክፍያ ለምሳሌ እንደ ምሳሌ ለመጥቀስ ያክል አንድ ሚሊዮን ብር ነው ተብላችሁ ከሄዳችሁ በኋላ አጠቃላይ የመኪናው ሽያጭ አንድ ነጥብ ስምንት ወይም አንድ ነጥብ ዘጠኝ ወይም ደግሞ ሁለት ሚሊዮን ብር ነው ልትባሉ ትችላላችሁ። እናንተም ሁለት ሚሊዮን ብር ነው ብላችሁ አንድ ነጥብ ስምንት ነው ብላችሁ ሄዳችሁ ቀጥታ የመጀመሪያውን ፔመንት የመጀመሪያውን ክፍያ መኪናው እንዲመጣላችሁ 900 ሺህ ብር ወይም 1 ሚሊዮን ብር ትከፍላላችሁ። ፌብሩ እዚህ ጋር ነው። አንድ ሚሊዮን ብር ከከፈላችሁ በኋላ እናንተ የተነገራችሁ ምንድነው 2 ሚሊዮን ብር መኪናው እንደሚሸጥላችሁ ነው መጀመሪያ የተነገራችሁ። ምክንያቱም 50% 1 ሚሊዮን ብር ነው። ሌላው ክፍያ ደግሞ የሚቀረባችሁ 1 ሚሊዮን ብር ነው ተብላችሁን የሚነገራችሁ ከዛ በኋላ እናንተ የከፈላችሁ በመጀመሪያው በቀብዱ ክፍት ወይም ደግሞ በብር ወይም በመጀመሪያው ገንዘብ በ1 ሚሊዮን ብሩ መኪና ከ3 ወር በኋላ ሊ አመትም ይፈጅባቸዋሉ። በርካታ ሰዎች በዚህ እንደተጨበረበራቸው እርግጠኛ ነኝ። የምናየው መሬት ላይ ያለ ሀቅ ነው። መኪና የዛሬ ሁለት ወር የዛሬ አንድ ወር ይመጣላቸዋል ተብለው በርካቶች በጉጉት እየጠበቁ ዶላር ጨምሯል፣ ብር ጨምሩ ወይም ደግሞ ይህን ያክል ገንዘብ መጨመር አለባችሁ መኪና ጨምሯል፣ ዶላር ጨምሯል እየተባለ በርካቶች ከ1.5 ሚሊዮን ብር 2.5 እና 3 ሚሊዮን ብር የከፈሉ እንዳሉ በበርካታ ሶሻል ሚዲያ ላይ ሲንቀሳቀስ ተመልክታቸዋል። ዞሮ ዞሮ በተጨማሪ ደግሞ ቅድም እንደነገርኳችሁ ዶላሩ ጨምሯል ወይም ደግሞ ሲቆይ የመኪና ዋጋ ጨምሯል ከማለቱም ውጪ በተጨማሪ ደግሞ የቫት ክፍያ የሚባል መኪናው ከመጣ በኋላ የማታውቁት መጀመሪያ ላይ ይሄን ያክል ብር ነው ክፍያው ብላችሁ ስትጠብቁ በተጨማሪ እነዚህ ሰዎች ደግሞ ከመጀመሪያ 1.8 ወይም ደግሞ 2 ሚሊዮን ብር ነው አጠቃላይ ክፍያው ከተባላችሁት ውጪ የተለያዩ የዶክመንት ሊሆን ይችላል ወይም የቫት ተብሎ ተጨማሪ 300 እና 400 ሺህ ብር ተጨምሮ ይጠብቃችኋል። እዛ ስትሄዱ የሚያጋጥማችሁ ይሄ ነው። በርካቶች ሄደው እዛ መኪና መሸጫ ካምፓኒ ጋር ከደረሱ በኋላ ማስታወቂያው ሌላ እዛ የሚሸጥበት ሌላ ሆኖ በርካቶች ያገኙታል። የመጀመሪያውንም ቀብድ ስለከፈሉ አማራጭ የለኝም ብለው በርካታ ሰዎች ደግሞ ተጨማሪውን ብር ለመክፈል ያልተዘጋጁበትን ብር ለመክፈል ይገደዳሉ ማለት ነው። ስለዚህ ከውጭ ሀገር ላይ መኪና አስመጥተን እንሸጣለን የሚሉ ሰዎችን አሁንም ስም መጥቀስ አይደለም የኔ ስራ። እናንተ ራሳችሁ ገዢ የሆናችሁ ሰዎች ቅድመ ጥንቃቄ ብታደርጉ ውሉን ብታነቡት የተሻለ ነው። አጠቃላይ ፔመንቱ ሁሉን ጣጣውን ጨርሶ ምን ያክል ብር ነው? በዚሁ አጋጣሚ ደግሞ ከውጭ ሀገር ራሱ ተጭኖ የሚመጣበትን የመርከብና የተለያዩ አይነት የመጓጓዣ ሲስተሞችን ተጨምሮባቸው ክፈሉ እንደተባሉ 100% እርግጠኛ ነኝ ብዙዎቻችሁ ታቁታላችሁ ብዬ አስባለሁኝ። እናንተ በማይመለከታችሁ እነዚህ ሰዎች ትርፋቸውን ጨምረው የመጓጓዣቸውን ጨምረው ማስታወቂያ ማስነገር ሲጠበቅባቸው፣ ማስታወቂያው ሌላ ነው። ከሌላ ድርጅት ጋር ለመፎካከር የሌላውን ድርጅት ለመጣል እነሱ ራሳቸው እንደዚህ አይነት ማስታወቂያ ይሰራሉ። እዛ ስትሄዱ ኦልሞስት የ600 የ700 ሺህ ብር ጭማሪ ሊያጋጥማችሁ ይችላል። መኪናው ራሳቸው ጋር ከገባ በኋላ ጊዜያችሁን ካጠፋችሁ በኋላ የመጀመሪያውን ክፍያ በእነሱ እጅ ከገባ በኋላ እንደማይመልሱላችሁ ሲረጋገጥ ምክንያቱም ውሉ ላይ ጽፋት ተጽፏል። ውሉ ላይ ፈርማችኋል እና እናንተ ብሩ መመለስ አይቻልም። ሶ ምንድነው የሚቻለው? እዛ ጋር ጨምሮ የተባላችሁትን ገንዘብ ጨምራችሁ፣ የተለያዩ ምክንያቶችን ስለሚያቀርቡ ጨምራችሁ በግዴታ መኪናውን እንድትወስዱ ያደርጓችኋል። ጫና አሳድረውባችሁ ማለት ነው። ስለዚህ ይህንን ለማወቅ ቅድመ ጥንቃቄ እነማናቸው አሳማኞቹ መኪና እናስመጣለን የሚሉት ሰዎች ከአሁን በፊት ምን አይነት መኪናዎችን አስመጥተው ለነማን አስረክበዋል ማለት መጠየቅ አለባቸው። ምክንያቱም እንደ አሰራር ደግሞ መንግስት ይህንን ሁሉ ላይቆጣጠር ይችላል። ምክንያቱም በቴሌቪዥን ጣቢያ ቢሆን ወይም ደግሞ በመንግስት መስሪያ ቤት በኩል ያለ ፕሮሰስ ቢሆን ልክ ነው፣ ምንም ጥያቄ የለውም። ፈቃድ ያወጣ ቢሆን ወይም የሆነ ቦታ የሚታወቅ ድርጅት ቢኖረው ግን ሶሻል ሚዲያ ላይ በምትሰሙት ነገር ብቻ ቢሯቸውና አድራሻቸው የማይታወቅ ወይም ደግሞ የሆነ ታዋቂ የሆነ አርቲስትን ታዋቂ የሆነ እንቁ የሆነ ሰውን ፊትለፊት ስቴጅ ላይ ወይም ቴሌቪዥን መስኮት ላይ የሚታወቅ ሰውን ማስታወቂያ ስላሰሩ ብቻ አምናችሁ እነሱን ተከትላችሁ ገደል የምትገቡ ሰዎች አላችሁ። ይሄው እኔም መኪና ገዛሁ እየተባለ እነዛ አርቲስቶች እነዛ ማስታወቂያውን የሰሩ ሰዎች ለራሳቸው የታክሲ መሳፈሪያ የመኪና መሳፈሪያ ሳይኖራቸው መኪና ገዛን ብለው ሲናገሩ ማስታወቂያ ላይ፣ እናንተም እነሱን አምናችሁ መኪና ትገዛላችሁ። በብድር የሚሆን ካሽ የምትገዙ ሰዎች ቅድመ ጥንቃቄ ብታደርጉ። አሁንም እየነቀፉኝ አይደለም፣ ከሚያጭበረብሩ ሰዎች ራሳችሁን ትጠነቀቁ ዘንድ ነው። ከዛ በተረፈ ደግሞ ወደ ሁለተኛው ልምጣላችሁ። ኢትዮጵያ ውስጥ ላይ በተለይ በቅርብ ጊዜ አሁንም እንደመጀመሪያው ሶሻል ሚዲያን ያጠለቀለቀው የተለያዩ አይነት መኪናዎች በቅናሽ ዋጋ በባንክ ቤት የሚባል ሲስተም መጥቷል። ይሄ ደግሞ በጣም የማጭበርበሪያ ትልቅ ሲስተም እየሆነ ነው። ሶሻል ሚዲያ ላይ በተለይ እንዲሁም ደግሞ ቲክቶክ ላይ ልታዩ ትችላላችሁ። ዩቲዩብ ላይ ላይቭ ስርጭት ሳይቀር ቁጭ ብለው ይህን ያክል ገንዘብ ካሽ ይዛችሁ መታችሁ ቤት የተቀመጣችሁ ካላችሁ ሌላውም በባንክ የሚመቻችላችሁ እየተባለ በርካቶች ቤታቸውን እያስያዙ፣ በርካቶች ደግሞ ያልሆነ እዳ ውስጥ እየገቡበት ያለው ሲስተም ነው። ለምሳሌ እንደምሳሌ ለመጥቀስ ያክል አይታችሁት ከሆነ ያገለገሉ መኪናዎች ቪትስ ኮምፓክት ሊሆን ይችላል ኮሮላ ሊሆን ይችላል ብቻ የፈለጋችሁት ዋሪቨር የኤሌክትሪክ መኪና ቢሆን በ200 ሺ ብር በ300 ሺ ብር በቅድመ ክፍያ ካሽ ይዛችሁ መታችሁ ይባላል። ካሽ ሲባል አንዳንድ ሰው ለምሳሌ አሁን እነዚህ ሰዎች የብልጠታቸው ብልጠት ከታች ያለው ዲስክሪፕሽን ላይ ወይም ደግሞ ታይትሉ ላይ ነው ሊጽፉት የሚችሉት፣ ፐርሰንቷን ዝም ብለው 50% ወይም ደግሞ 80% ብለው ዝም ብለው ነው የሚያስቀምጧት እቺን ጽሑፍ ማለት ነው። ሰው ታዲያ በ300 ሺ ብር በ400 ሺ ብር መኪና አገኘውኝ ካሽ በዚህ ብር ብቻ መኪና ቀነሰ እየተባለ በርካታ ሰዎች እየተሸወዱ ስልክ እየተደዋወሉ እዚህ መኪና ከሚሸጡ ሰዎች ጋር ወይም ደግሞ መኪናው በካሽ በባንክ ቤት በዚህን ያክል ብድር እየተባለ ከሚባለው ሰው ጋር ኮንታክት እየተደራረጉ ይህን ያክል ብር አስገባ ተብሎ የተበላም ሰው እንዳለ በዚሁ ልነግራችሁ እፈልጋለሁ። ገና አየር ላይ ካሽ ቶሎ ብሎ ይህንን ብር ያስገባ ካለ ተብሎ ራሱ ብሩን ቀጥታ አስገብተውም የተበሉ ድራሻቸው እነዛ ሰዎች ይጠፉም አሉ። ከዛ ውጭም ደግሞ ቢሮ ኖሯቸው ወይም ደግሞ የመኪና ራሳቸው ግቢ ኖሯቸው የተወሰነች መኪና ይይዙና አንድ ያሪስ መኪና ወይም አንድ የሆነች ቪትስ መኪና ይለጥፉና እዛች ግቢያቸው አስቀምጠው የምትፈልጉት መኪና ይቀርብላችኋል። ይህን ያክል ብር ክፈሉ ካሽ ይባሉና ከፍለው ጭቅጭቅ ንትርክ ውስጥ የሚገቡ ሰዎች አሉ። ከዛ በተረፈ ደግሞ ባንክ ቤት ምን ያክል ብር ነው፣ በምን ያክል ዕዳ ነው የሚለውን ነገር በጣም ብዙ ሰዎች አይመለከቱትም ሄደው ገና 300 400 ሺ ብር ስላላቸው ብቻ በዚች በትንሽ ብር ስላገኘሁ ብለው መኪናው ሊሸጥበት ከሚችለው በላይ ባንክ ቤትም እያተረፈባቸው እነዚህም ሰዎች ደግሞ ምናልባትም ከናንተ ያተረፉት እጅግ በጣም ብዙ የሆነውን ብር በባንክ ቤት እንድትመልሱላቸው እንድትሰጧቸው እያደረጉ ባንክ ቤት እዳያ ይዟቸዋል ማለት ነው። እንደምሳሌ ለመጥቀስ ያክል 1 ሚሊዮን የሚሸጠውን ቪትስ መኪና እንደምሳሌ እኔ ነገርኳችሁ። በነገራችን ላይ 1.5 የሚሸጥ ነጥብ ሁለት የሚሸጥ እንደየ ዓመተ ምሕረቱ እንደ ሞዴሉ መኪናው ሊጨምር ይችላል። ግን አንድ ሚሊዮን ብር የሚሸጠውን መኪና እነዚህ ሰዎች በካሽ 350 ሺ ብር ይሏቸዋል። ተመልከቱ የሚያደርጉትን ሲስተም ስትሄዱ፣ በነገራችን ላይ እጃቸውም ላታገኙ ትችላላችሁ። ፎቶ ነው የሚለጠፈው ያ መኪና ማለት ነው። 350 ሺ ብር 400 ሺ ብር ቪትስ አገኘሁ ብላችሁ ስትሄዱ፣ ፐርሰንቱ ሌላ ነው። እዛ ስትሄዱ ደግሞ 1.5 ሚሊዮን ብር በባንክ አለበት ትባላላችሁ፣ ወይም ደግሞ ካሽ ይሄን ያክል ነው ትባላላችሁ። እንተውና ደግሞ ችግር የለውም። ሌላውን ሲስተም ንገራችሁ። 350 ሺህ ብር በባንክ ከተባላችሁ በኋላ 800 ሺህ ብር ወይም 1 ሚሊዮን ብር ደግሞ በባንክ ነው ትባላላችሁ። ተመልከቱ። በባንክ ነው ስትባሉ በጣም ብዙ የሚሸወደው 1 ሚሊዮን ብር ነው። ኢትስ ኦኬ። 350 ሺህ ብር መጀመሪያ ሰጣለሁ በ1 ሚሊዮን 350 ሺህ ብር ቪትስ አገኘሁኝ። በቃ ችግር የለውም። ኖርማል ነው ያው በእንትሰተውኝ አይደል፣ በባንክ ቤት ነው ይልና አንደሰው ያችን መኪና ይገዛል። ከዛ በኋላ ከባንክ ቤት ጋር ያያይዛል። ሊቢሮ በባንክ ቤት ነው ያተያዘው ሁሉ ነገር በዛ ነው ያዘው። በየወሩ የሚከፍለው ብር አለ። ከዛ በኋላስ ከዛ በኋላ አሁን እሱ አንድ ሚሊዮን ብር ነው ባንክ ቤት ያለብኝ ብሎ የሚያስበው ባንክ ቤት በነፃ ነው እንደሚሰራው። ባንክ ቤት እኮ በወለድ ነው የሚሰራው። ያለወለድ የሚባል አለ። ያለወለድ ሲባል ደግሞ ገንዘቡን አብዝተው ብር የሚያስቀምጡባቸው ሰዎች አሉ፣ ወለድ ስለማይወልድ አንድ ነጥብ አምስት በባንክ ሊሏችሁ ይችላሉ። ግን አብዛኛው ሰው የተሸወደው ነገር ባንክ ቤት ላይ እንደሚወልድ አያውቁም። ወለዱ ደግሞ ብድር ስትበደሩ ደግሞ እናንተ ብር እንዳስቀመጣችሁት አይደለም የሚወልድላችሁ። እናንተ ብድር ስለተበደራችሁ ወይም ደግሞ በብድር ስለገዛችሁት ወለዱ ከፍተኛ ነው የሚሆነው። ስለዚህ አንድ ሚሊዮን ብር የነበረው እናንተ የዛሬ ሁለት ዓመት የዛሬ ሶስት ዓመት ከሆነ የምትጨርሱት እዳችሁን አንድ ነጥብ አራት አንድ ነጥብ አምስት ሊደርስ ይችላል። ምክንያቱም እያደር በየወሩ የሚሰላ ወለድ ስላለበት ማለት ነው። ስለዚህ አንድ ነጥብ አምስት የነበረው መኪና የእናንተ ሶስት ከሀምሳ ሲጨመርበት ወደ አንድ ነጥብ ስምንት ከሀምሳ መኪናው ከሚሸጠው በላይ ሰዎች ቢዝነስ እየሰሩባችሁ ነው ማለት ነው። በጣም ይቅርታ፣ የመኪና ቢዝነስን የምትሰሩ ሰዎች ምናልባት ይህን ሚስጥር መረጃ ስላወጣውባቸው ሊደብራችሁ ይችላል። ዞሮ ዞሮ ቢዝነስ ነው፣ መብታችሁ ነው ግን ግልጹን ተናግሮ ቢሆን በጣም አሪፍ ነው ብዬ አስባለሁ። በጣም የማያውቁ ሰዎች አሉ። የማያውቁ ሰው ማለት ደግሞ የዋህነት እንጂ ድንቁርና ወይም ደግሞ መሐይምነት አይደለም። ብታሳውቁ በጣም አሪፍ ነው። በርካታ ሰዎችን ሳያውቁ አስፈርማችኋቸዋል። ፐርሰንቱ ኢቭን ወለዱ ራሱ ሳያውቁ ወረቀቱ ላይ ሳያዩት ራሱ የሚፈርሙ ሰዎች አሉ። አንድ ሚሊዮን ብር ነው ያለበት ተብሎ የባንክ ቤቱን ወለድ መቼም አብሮ እዚያው ላይ አይፈርመው። ባንክ ቤት ወለድ እንዳለው ብር ስታስገቡለት ስዱ ብድር እንዳለ በኋላ ይነግርሃል እንጂ አንተ ስትሻሻጥ ባንክ ቤቱ ይህን ያክል ወለዳለውና ተጠንቀቅ ብሎ አይነግርህምና፣ ከፍተኛ በጣም ጥንቃቄ ያስፈልጋል። በጣም ብዙ ሰዎች የሚሸወዱበት ሲስተም ነው። ይሄ ነው የመጨረሻው ሶስተኛው የሚነግራችሁ ነገር፣ መኪና አትግዙ። እንዳትገዙ ብያልኳችሁ ነገር አብዛኛዎቹ በ300 ሺህ ብር በ200 ሺህ ብር ወይም በ1 ሚሊዮን ብር በ900 ሺህ ብር እየተባሉ ከአሁን በፊት ሁለት ሚሊዮን ብር፣ ሶስት ሚሊዮን ብር የሚሸጡ መኪናዎች እጅግ አሽቆልቁለው ዋጋቸው ወታች ወርዶ የሚሸጡ መኪናዎች አሉ። ለምንድን ነው ብላችሁ ስትጠይቁ ቅድም ካልኳችሁ ከማጭበርበር ሲስተም ውስጥ አንዱ የመኪና ስፔሻል የሆነ ችግር ሲኖርበት ምናልባትም በጣም ቅርብ የሆነ በጣም ስፔሻል የሆነ የመካኒክ ባለሙያ ካላወቀው በስተቀር መኪናው ላይ ያለውን ችግር ሊታወቅ በማይችል መልኩ ተደርጎ መኪና በማጭበርበር ሲስተም ነገ የሚቆም መኪና፣ የራሱ ያልሆነ እቃ ተገጥሞለት ወይም ፌክ የሆኑ መኪናዎች በመሸጥ ላይ ስላሉ ሶሻል ሚዲያውን ስላጠለቀለቁት ምናልባትም፣ እንደ መንግስት ያገለገሉ መኪናዎችን ወደ ሀገር ውስጥ ሲገቡ የሚፈትሽበት ሲስተም አለ ብዬ አላምንም። እንደ እኔ ለምሳሌ ቪትስ ሊሆን ይችላል፣ ኮምፓክት ሊሆን ይችላል፣ ዋሪቨር ሌላም መኪና ቢሆን ራሱ መኪናውን ወደ ሀገር ውስጥ ሲገባ የሚፈትሽበት ሲስተም አለ ብዬ አላስብም። እንደኔ ካለ እናንተ ንገሩኝ። ከዛ ውጭ ግን እዚህም ኢትዮጵያ ውስጥ ላይ በጣም በርካታ መኪናዎች እየተሰረቁ ይገኛሉ። በጣም ብዙ ሰው መኪናዎች በየቀኑ ይሰረቃሉ። እነዚህ መኪናዎች ሲሰረቁ ታዲያ በታርጋቸው አማካኝነት የትም ቦታ ላይ መንዳት ስለማይችሉ መኪናው ከአንዱ አንዱ እየተዳቀለ ሞተር ላይ ስታምፕ እየተደረገ ቁጥሩ እየተመታ እየተሸወደ የተሰረቀው መኪና ቻንሲ ነምበሩ ይመታል፣ በሌላ ቁጥር ይመታል። ነገ እናንተ ወንጀለኛ ትሆናላችሁ ማለት ነው። ቻንሲ ቁጥሩ ወይም ደግሞ የሞተር ቁጥሩ ስታምፕ የተደረገ ከሆነ ያ መኪና ፋይል ለመኖሩ ወይም ደግሞ ያ መኪና ሕጋዊ ስለመሆኑ ምንም አይነት እርግጠኛ የሆነ ማስረጃ የለም። በጣም በርካታ ሰዎች የሚያደርጉት ወይም የሚሸወዱበት ትልቁ ዋናው ሲስተም ይህንኛው ነው ማለት ነው። የትኛውን መኪና ዶልፊን ሊሆን ይችላል፣ የፈለጋችሁትን ብቻ በሉ። ተሽከርካሪ መኪና ላይ ስትገዙ ህጋዊ ስለመሆኑ በትክክለኛ መካኒክ ወይም ደግሞ ባለሙያ ሞተሩ መፈታት አለመፈታቱ ሞተር የተፈታ ከሆነ ሞተር የሚፈልግ ከሆነ ራሱ ሞተር አይፈልግም ሞተር ደግሞ እንደዚህ አይነት ችግር አያመጣም ብለው ይሸጡላቸዋል። ነገ እናንተ ያንን ሞተር ለማሳደስ ወዲሁም ብቻ አይታችሁ በውጭ አካሉ ያምራል ብላችሁ ውጭ ላይ በሶሻል ሚዲያ ባያችሁት ወይም ደግሞ ሄዳችሁ ትትትትት ብለው ወይም ደግሞ የሆነ እነሱ የሚያውቁት ጋራጅ ቦታ ላይ ገንዘብ ሰጥተው አስፈትሸው አሪፍ መኪና ነው ተብላችሁ ገዝታችሁ በየቦታው መኪናችሁ የሚቆም ሊሆን ይችላል። ሞተር እድሳት ሊጠይቃችሁ ይችላል። ለምሳሌ አንድ ሚሊዮን አምስት መቶ ሺህ ብር የሚሸጥን መኪና እነሱ የሆነ ነዳ ነዳ ካደረጉት በኋላ ወይም ቅድም እንዳልኳችሁ ስፔሻል ችግር፣ የሞተር ችግር ያለበት ሆኖ እነዚህ ሰዎች ያንን መኪና ይሸጡታል። እነዚህ ሰዎች ሲሸጡት አዲሱን በአንድ ነጥብ አምስት መግዛት እየቻላችሁ አሮጌ መኪና ቀንሶልኛል ብላችሁ ስትገዙ ሞተር እድሳት ቢያስፈልገው ምናልባትም 300 400 ሺህ ብር ለሞተር ልታወጡ ትችላላችሁ ማለት ነው። መኪናው ችግር ሊኖርበት ይችላል። ቅድም እንዳልኳቸው የተሰረቀ መኪና ሊሆን ይችላል። አንዱ ከአንዱ ታርዶ ተዳቅሎ መኪና አስመስለው አጭበርባሪዎች መኪናውን እየነዱና እየሸጡ ስለሚገኙ በርካቶች ወደ እስር ቤትና ወደ ዘብጥያ ሚዲያ ወርደዋል። ስለዚህ እናንተም ደግሞ በኋላ እነዚህ አይነት ሕጋዊ የሆኑ ነገሮችን ባለማወቃችሁ ደግሞ ከጥፋተኝነት ወይም ደግሞ በሕግ ከመከሰስ አትድኑምና ጥንቃቄ ያስፈልጋል። በየቦታ ሆናችሁ ውጭ ሀገር ድረስ ሆናችሁ መኪና የት የምትገዙ ሰዎች አላችሁ። መኪና ገዝታችሁ ወደ ስራ ለማስገባት ነው፣ ጥሩ ነው። ግን አጭበርባሪውና ሌባው በበዝቷል። በመኪና ቢዝነስ ላይ እየተባለ በርካቶች እያጭበረበሩ ይገኛሉ። ከአዲስ ጀምሮ እስከ አሮጌ ድረስ መኪና ስትገዙ እጅግ ከፍተኛ ጥንቃቄ የተሞላበት አድርጋችሁ ብትገዙ የተሻለ ነው እላችኋለሁ። በየሶሻል ሚዲያው ላይ ከተራ ሰው ጀምሮ ባለስልጣንም በሉት ትልቅ አርቲስትን በሉት የሚሰራቸውን ማስታወቂያዎች አትመኑ ማስታወቂያ ጥሩ ነው እየስሩ አሁንም እነዚህን አርቲስቶች ወይም ታዋቂዎች ወይም ደግሞ ማስታወቂያ የሚሰሩ ሰዎችን እያጣጣልኩኝ አይደለም ግን ይህ ድርጅት ማስታወቂያ የሚሰሩለት የመኪና መሸጫ ህጋዊ ስለመሆኑ የሚያጭበረብር ስላለመሆኑ የሚያጣሩት ነገር እንደሌለ ተመልክቻለሁኝና ለሁላችንም ነው። ባይዘወይ ሚዲያ ላይ እስከምንሰራ ድረስ በጣም በርካታ መኪናዎች ሊሆኑ ይችላሉ፣ ሪስቴቶች፣ ድርጅቶች ማስታወቂያ እንድንሰራላቸው ይመጣሉ። ግን ዛሬ የምሰራው ማስታወቂያ ገንዘቡን ተቀብዬ ነገ መጥፊያ ሊሆን ስለሚችል ምክንያቱም አንድ ሰው በአሁኑ ሰዓት ላይ አንድ ሚሊዮን ብር መኪና ግዛ ብዬን የማስታወቂያ ስሰራለት ያን ገንዘብ ከየት እንዳመጣው እንዴት እንዳመጣው እሱና ፈጣሪ ብቻ ናቸው የሚያውቁት። ስለዚህ በአሁኑ ሰዓት ላይ አንድ ሰው አንድ ሚሊዮን ብር መጭበርበረ አይደለም አንድ ሚሊዮን ብር ካጭበረበራችሁት አይደለም፣ መካሰስ አይደለም፣ ምን አይደለም፣ ህይወታችሁን ነገ ጠዋት ሊያጠፋችሁ ይችላል። ስለዚህ እኔም ደግሞ ያ ችግር እንዳይደርስብኝ ያ ገንዘብ ከምቀበለው ይልቅ ያ ሰውዬ ነገ ገንዘብ ከስሮ እኔ ጋር ከሚጋጨው፣ ነገ በህይወቴ መስመሬ ላይ ከሚመጣብኝ፣ ነገ በፈጣሪ ዘንድ ደግሞ መልካም ስራ እንዳልሰራሁኝ ወንጀል ከሚሆንብኝ፣ ሐራም ከሚሆንብኝ፣ ኃጢአት የሚሆንብኝን ስራ ላለመስራት ገንዘቡ ቢቀርብኝ ይሻላልና ይህንን እየተመለከታችሁ ያላችሁ የተለያዩ ማስታወ ማስታወቂያ የሚመጣላችሁ ሰዎችም ካላችሁ እነዚህ ማስታወቂያ የሚያሰሯችሁ ድርጅቶች ህጋዊ ስለመሆናቸውና የማያጭበረብሩ ስለመሆናቸው መቶ ፐርሰንት እርግጠኛ ሳትሆኑ ለገንዘብ ተስገብግባችሁ ሰዎችን ገደል ባታስገቡ፣ ሰዎችን ባታስለቅሷቸው በእናንተ ምክንያት ነው። እኔ ባለፈው በሰራውት ሪልስቴት በጣም በርካታ ስመጥር የሆኑ ሚዲያዎችንና ዩቱበሮችን እንዲሁም ደግሞ የቴሌቪዥን ጣቢያ ሰራተኞችን አምነው የገዙ ሰዎች እንዳሉ ኮሜንት ላይ ተመልክቻለሁኝ። በስልክ ደውለው እያለቀሱ የነገሩኛሉ። ከሌ የሚባል አርቲስትን አምኜ ከሌ የሚባል የሚዲያ ባለሙያን አምኜ ገዝቼ ባዶ ቀርቻለሁ የሚሉ ሰዎች አሉና እናንተም ደግሞ ከእንደዚህ አይነት ቀልብ ሰውን ቀልብ ከመስበር ትተርፉ ዘንድ እንዲሁም ደግሞ ትታቀቡ ዘንድ ከወዲሁ አሳስባችኋለሁ። እናንተም የተከበራችሁና የተወደዳችሁ ውድ ተመልካቾች ዘመኑ ከፍቷል። ሶሻል ሚዲያ በጣም ሌላ ታሪክ ውስጥ እየገባ ነው ያለው። አጭበርባሪውን መለየት በአሁኑ ሰዓት ላይ ከባድ ነው። የምትገዙ ከሆነ ሕጋዊ የሆኑ በትክክል የሆኑ ተቋሞች አሉ። ከነሱ ብትገዙ የሚል ምክር እሰጣችኋለሁ። በመጨረሻ የምነግራችሁ ነገር በምሰራቸው ቪዲዮዎች ላይ የተለያዩ ሚስጢሮችንና መረጃዎችን ሳካፍላችሁ እናንተ አንዳንድ ሰዎች ከስር ላይ ኮሜንት የምትጽፉ ሰዎች አላችሁ። ለምን ስም አትጠቅስም የምትሉ ሰዎች አላችሁ። ስም አይጠቀስም። ሞኝነት ባያጠቃን ብዬ አስባለሁ። ቆም ብለን ብናስብ የተሻለ ነው ብዬ አስባለሁ። ምክንያቱም ፈትፍቼ እስከማጎርሳችሁ ድረስ ብቻ አይደለም መጠበቅ ያለባችሁ። እኔ አንድ ተቋም ሕጋዊ መሆኑን የምታውቁበት የተለያዩ መረጃዎችንና ሚስጥሮችን ከነገርኳችሁ ያንን ይዛችሁ ያ ተቋም፣ ያ ማስታወቂያ የሚሰራው ድርጅት ሕጋዊ ስለመሆኑ ሄዳችሁ በአካል የነገርኳችሁን መረጃ ይዛችሁ መጠየቅ ህጋዊ ንግድ ፍቃድ ስለመኖሩ ካሁን በፊት ተናግር ያለውኝ፣ ካሁን በፊት ለማን አስረከበ? ውሉ ምን ይላል? በህግ ደረጃስ እንዴት ነው? በመንግስት ደረጃ ይታወቃል ወይ? ፍቃድ አለ ወይ? በምን ያክል ጊዜ እቃውን ያስረክበኛል? ቤትም ሊሆን ይችላል፣ መኪና። እነዚህን የሚሉትን ነገሮች ይዛችሁ ይህንን ህጋዊ ተቋም መሆኑን ማወቅ ትችላላችሁ ብያችኋለሁ። እኔን እንደኔ ግን ለማጋፈጥ ደግሞ ለምን ስሙን አጠቅሰውም የምትሉ ሰዎች አላችሁ። ይሄ ነገር ጠፍቷችሁ አይደለም፣ የተወሰነ የጭፍን አመለካከት ስላ ስላለ ስም ካልጠቀስ ክብላችሁ ኮሜንት ቦታ ላይ የምትሳደቡ ሰዎች አላችሁና ልቦና ይስጣችሁ ልላችሁ ፈልጋለሁ። እኔ በጥቂቱ ከነገርኳችሁ ፈረስ ያደርሳል እንጂ ያው እንደሚባለው ነውና እኔ መረጃውን ከነገርኳችሁ ሌላውን ሲስተም የመከተል የእናንተ ስራ ነው ልላችሁ ፈልጋለሁ። የተከበራችሁና የተወደዳችሁ ውድ ተመልካቾች፣ በቅንነት አስቡት። ሰዎች እንዲተርፉ፣ ሰዎች እንዳይጭበረበሩ ከማሰብ አንጻር ነው፣ ለሌላ ነገር አይደለም ይዤ የመጣሁት። በያላችሁበት የዓለም ዳርቻ ሰላምታ ይደርሳችሁ ብያለሁ። በሌላ ቪዲዮ ተመልሼ እመጣለሁ። ይህንን የምትመለከቱበትን የዩቲዩብ ቻናል ሌሎች በርካታ የቢዝነስ እና የተለያዩ የቢዝነስ መረጃዎችን ይዤላችሁ ስለምመጣ ቻናሉን ሰብስክራይብ እና ላይክ እንዲሁም ደግሞ ለሌሎች ሰዎች ሼር ማድረጋችሁን እንዳትዘነጉ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።